በኢትዮጵያ የሚገኙ የዩቲዩብ አካውንቶች ክፍያ ተቋርጦባቸዋል ይቅርታ እየሰማኝ ከሆነ ያን ፊት ይዘህ ሚዲያ ላይ መምጣት የለብህም ወላሂ ፈጣሪ ምስክሬ ነው ፈጣሪ ምስክሬ ነው ያንም ፊት ይዘህ ሚዲያ ላይ በጣም ደፋር መሆኑን ነው የሚያሳየው። በዚህ ምድር ላይ ከሚያስጠሉኝ ነገሮች አንዱ ነገር የሆነን ሰው በሐሳብ በንግግርና በችሎታችን መርታት ሲከብደን ወይንም ደግሞ መልስ መስጠት ሲከብደን ነገሩን ትተነው ጉዳዩን ትተነው ወደ ፐርሰናል ነገር ስንሄድ ነው፣ በመልኩ በሃይማኖቱ በብሔሩ በቤተሰቦቹ እና በተለያዩ ነገሮች ያንን ሰው ለማሸማቀቅ መሞከር እዚህ ቲክቶክ ላይ በቋሚነት ከሚሰሩ ሰዎች መካከል አንተ ትልቁ ሰው ተመስለኛለህ። ጭራሽ ደግሞ ወላሂ እያልክ የአምላክን ስም እየጠራ አንድን ሰው በመልኩ ለማሸማቀቅ መሞከር ከአንተ የሚጠበቅ ነገር አይመስለኝም። ቲክቶክን ቼክስ አደርገው 2.5 ሚሊዮን ፎሎወር አለ። እነዚህ ሰዎች አንተ የሚከተሉህ ስታስበው በመልክ ይመስልሃል? ቆንጆ ስለ ሆንክ ይመስልሃል? ወደዚህ ቲክቶክስ የመጣኸው ቆንጆ ነኝ ብለህ ስለምታስብ ነው? እንደዛ ነው የምታስበው? የትኛውም ሶሻል ሚዲያ ላይ መምጣት የሚፈልግ ሰው መስፈርቱ ቁንጅና፣ መልክ፣ ቁመትና የመሳሰሉት ነገሮች አይደለም። መልክ ያለውም የሌለውም፣ እውቀት ያለውም የሌለውም፣ የተማረውም ያልተማረውም፣ ሀብታሙም ደሃውም ብቻ የትኛውም ሰው ያለውን ነገር ማቅረብ የሚችልበት ሚዲያ እንጂ አንተ እንደምታስበው ቲክቶክ እና የተለያዩ ሶሻል ሚዲያዎች የቁንጅና መፍለቂያ ቆንጆዎች ብቻ የሚጠቀሙት ነገር አይደለም ከቻልክ የሆነ ሰው ሲሞግትህ በሀሳብ በጭንቅላትህ ብቻ በንግግር ያንን ሰው ለመርታት ሞክር እንጂ ወደማይመለከትህ አምላክ ወደ ሰራው መልክ ለመሄድ አትሞክር ያንተም ይሁን የእሱም መልክ የሰራው አንድ እግዚአብሔር እንጂ እናንተ ራሳችሁን ጠፍጥፋችሁ የሰራችሁ ሰዎች አይደላችሁም ባልሰራችሁትና ባልገነባችሁት መልክ ጀጅ ለመደራረግ አትሞክሩ በኢትዮጵያ የሚገኙ የዩቲዩብ አካውንቶች ክፍያ ተቋርጦባቸዋል ይህም ከሆነ ዘጠኝ ቀን ሆኗል ነገሩ እንዲህ ነው። የጎግል አንዱ አካል የሆነው አድሰንስ በኢትዮጵያ ያሉ አካውንቶችን ትክክለኛ ሕጋዊ ማስረጃና መረጃን ካስገቡ ክፍያ እንደሚከፍላቸው ይታወቅም ነበር። ብዙዎቹ ተጠቃሚ የሆነበትም ነበር። ታዲያ አሁን ላይ ምክንያቱ ባልታወቀና ባልተነገረበት ነገር ጎግል አድሴንስ ይህንን አገልግሎት ማቋረጡን ገልጿል። ታዲያ ዘጠኝ ቀናትም ሆኗቸዋል፣ እየተከፈላቸውም አይደሉም። አዲስ የሚከፈቱ አካውንቶች እንዲሁም ነባር አካውንቶች ይህንን ነገር አሟልተው ይገቡ ነበር። አሁን ላይ ግን ክፍያ እያገኙ አይደለም። ከሁሉ በላይ ምን እንዳሳቀኝ ታውቃላችሁ? ዩቲዩብ ላለፉት ዘጠኝ ቀናት አልከፈለም። እንዳነጋገር እኮ ዩቲዩብ በየቀኑ የሚከፍል አስመሰለው። ዩቲዩብ የሚከፍለው በየወሩ ነው። ማለትም በየወሩ ከ21 እስከ 26 በዛ መካከል ይከፍላል። በዚህ መካከል ካልከፈላችሁ ቀጣይ ወር ይከፈላችኋል ማለት ነው። ስለዚህ እንደ ማንኛውም መስሪያ ቤት በየወሩ እንደ ደመወዝ የሚከፈል እንጂ ላለፉት ዘጠኝ ቀናት የሚያስፈል ምንም ነገር የለውም። ሌላው ነገር ደግሞ ዩቲዩብ መክፈል አላቆመም። ለብዙዎቻችንም እንደተለመደው ከፍሎናል። ትንሽ ችግር ያጋጠመው ማን ላይ ነው? አዳዲስ የገቡ ዩቲዩበሮች ላይ ነው። ማለትም ቅርብ ጊዜ ዩቲዩብ ከፍተው ከአርሰንስ ጋራ ኮኔክት ያደረጉ ሰዎች ትንሽ ችግር አጋጥሟቸዋል። የእነሱም የአንዳንዶቹ እየሰራ ነው፣ የአንዳንዶቹ ደግሞ እየሰራ አይደለም። የሚስተካከል ነገር ይመስለኛል። ከዛ ውጪ ግን ዩቲዩብ ኢትዮጵያ ውስጥ መክፈል አቆመ፣ እንደዚህ ሆነ ሳክስ ይህቺን መጽሐፍ በስጦታ መልክ ልሰጥ ነበረ። ጥያቄ ጠይቄ ነው። ግን መጀመሪያ ሀዲስ ሂዳልህ አንድ ጥያቄ ጠይቀሃለሁ። እሺ፣ ከዛ እሱን ጥያቄ ከመለስ ይሸልምሃል። እሺ፣ በሀዲስ ሂዳ መጽሐፍ ከሀያ ሰባቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ነው፣ ግን ቃል በቃል ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል የሚለው ምን ጥቅስ ላይ ነው የሚገኘው? ምንድን ምንድን ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይመሰክራል ምን ላይ ነው የሚገኘው? ቀን ስጠኝ እ ቀን ስጠኝ። አሁን አላወቁትም። አመሰግናለሁ። እግዚአብሔር ይባርክህ። ባለፈው ልደተ ቃል የልን ይህንን ቻሌንጅ ጀምሮ ማለትም በየመንገዱ ፕሮቴስታንቶችን እያስቆመ ጥቅሶች የት እንደሚገኙ መጠየቅ በጀመረበት ሰዓት ላይ ብዙ ሰዎች ሲደሳሰቱ፣ አዋርዳቸው እነዚህ ምንም አያውቁትን ምናምን የሚሉ ኮሜንቶች ሳይ ነበርና፣ መጽሐፍ ቅዱስ የተጻፈው እንድትሸመድዱት ነው። ጥቅሶቹ የት እንደሚገኙ ለማወቅ ነው። እነሱን ተዉና ኢቨን እኮ እነ አባ ገብረ ኪዳንን እነ ሄኖክ ኃይሌን እነ ያረጋል አበጋዝን በቃ የትኛውንም ሊቃውንት ሰብሰባችሁ ቁጭ ብታደርጉ የማያውቁት በጣም ብዙ ጥቅስ አለ። የት እንደሚገኝ ማን እንደጻፈው ሁላ በቃላቸው የማያውቁት ብዙ ጥቅሶች አሉ። የክርስቲያን ጀግንነት፣ የክርስቲያን ለውጥ፣ የክርስቲያን እውቀት ጥቅሶቹ የት እንደሚገኙ ማወቅ ሳይሆን የተጻፈውን መተግበር ላይ የተጻፈው ለእኔ ነው እንድተገብረው ነው እንድኖረው ነው የሚለው፣ እንጂ ምዕራፍ ሰባት ነው ቁጥር ዘጠኝ ነው ጳውሎስ ነው የጻፈው እንትና ነው የጻፈው ብሎ በመሸምደድ ላይ አይደለም። መጽሐፍ ቅዱስ ላይ እንደተጻፈ ካወቃችሁ ይሄ ከበቂ በላይ ነው። ጥቅሶቹን ብታውቁ ኦር ብትሸመድድ እኮ ክፋት ኖሮት አይደለም፣ በቃላችሁ ብታውቁት ጥሩ ነገር ነው። ነገር ግን ግቡ እሱ አይደለም። ሁለተኛውና የሚያስቀው ነገር ደግሞ እናንተው መንገድ ላይ እያቆማችሁ ጥቅሱን አያውቁም የምትሏቸው ሰዎች በየአደባባዩ በየቀኑ እየዞሩ ኢየሱስ ጌታ እንደሆነ እየመሰከሩ ነው ያሉት። በተቃራኒው ደግሞ እናንተ ጥቅሱን የምታቁት በቃል የምታውቀው ጥቅሱን የሸመደርከው ሰው አንድም ቀን አደባባይ ወጥተህ ኢየሱስ ጌታ ነው ብለህ ስትመሰክር አይቼህ አላውቅም። ለማርያም በእግዚአብሔር፣ ይህ ፊልም እኔ እንግሊዝኛ ባይገባኝም፣ ይህ ፊልም ግን እንዴት ብለክስ? ምን እኔ በህይወቴ እንደዚህ ፊልም የተካበደ ፊልም አይቼ አላቅም። ተካብዶለትም ያየሁት ፊልም እንደዚህ ፊልም የለም። ቆይ እስኪ ጉዱ ልይ ብዬ ፊልሙን አየሁት። ጭራሽ 50 ፐርሰንቱን ላይ አይሆንም። እንደተካበደለት፣ እንደተወራለት፣ እንደተነፋረቁለትና እንዳለቀሱለት ፊልም ሆኖ አላገኘሁትም። ፊልሙን እየናኩት ወር ደግሞ እያጥላላሁት አይደለም። ፊልሙ ቆንጆ ፊልም ነው፣ ምርጥ ፊልም ነው፣ በጣም አሳዛኝ ፊልም ነው። ነገር ግን ህዝቡ ወደዚህ ቲክቶክ እየመጣ እንደሚያለቅ ሰው እንደሚያካብድለት ፊልም አይደለም። ከዚህ ፊልም የተሻሉ አስር የአማርኛ ምርጥ ፊልሞችን ልዘረዝርላችሁላ እችላለሁ። እነ ላምባ፣ እነ ውሳኔ፣ እነ ስስት በተጨማሪም ደግሞ የኦሮምኛ ፊልም አይታችሁ ከሆነ ኤላ የሚባል ፊልም ነበረ። ጭራሽ ከእነሱ ጋር ሁላ የሚወዳደር ፊልም አይደለም። ለማንኛውም ፊልሙን ያላያችሁት ቴሌግራም ቻናሌ ላይ ፖስት አድርጌዋለሁ። ብራና ዩቲዩብ ብላችሁ ታገኙታላችሁ። እስቲ እናንተስ እንዴት አገኛችሁት? እንደተወራለት ነው ያስለቅሳል? እኔ እስከ መጨረሻው ድረስ ማለቅስበትን ፓርቲ እየጠበቅኩ ነበረ። ጭራሽ ጭራሽን በይ እንኳን አልመጣም። እዛሽ ነው ማለት ለምን ነው የምትጠይቀኝ? የሚሉ ችኮች ናቸው። ገባ ለምን ጃኒ ታስራለች? እዚህ ነው ያለችው፣ ግን ዛሬ ነው የመጣ ነው። እስካሁን እኛ ምግብ አልወሰድንላትም። እናንተ ራሳችሁ ናችሁ ስትንከባከባት የነበራችሁ። አንድ ቀን ምግብ አልወሰድንላትም። የዚህን ያክል ነው ፍቅራችሁ። ጓደኛ ጃኒ ከዚህ በፊት ላይቭ ላይ በነበረ ትንሽ የአፍ ወለምታ ምክንያት ጥፋት አጥፍታ ነበር ማለት ነው። ሁላችሁም የድሬዳዋ ህዝቦች ያው የምናቃችሁ በፍቅር በየዋህነታችሁ ነው። ከዚህ በፊትም ከጃኒ ጋር መተን ያሳያችሁን ፍቅርና እንክብካቤ መቼ የማይረሴ ነው ማለት ነው። ስለዚህ በባካችሁ ሁላችሁም ጃኒ ላይቭ ላይ ባደረገችው ነገር አጥፍታለች፣ ያው ጥፋቷንም አምነን ተቀብለናል። ሁላችሁም የድሬዳዋ ህዝቦች ይቅርታ እንድታደርጉላት ስል በትትና እጠይቃለሁ። ስለዛ ይቅርታ ማለት እንፈልጋለን። እህታችንን ጃኔን ይቅርታ ልባችሁ ልትከፍላት የድሬ ዳዋ ህዝቦችና የድሬዳዋ አስተዳደር ከልብ እንጠይቃለን። ስለ ጃኔ ጉዳይ ጥርት ብሎ ማለፍ ያለባቸው ብዙ ጉዳዮች አሉ። የመጀመሪያው የድሬ ህዝብ እኮ ፍቅር ይመስለኝ ነበረ፣ ነገር ግን አሁን አየናቸው በጣም ጨካኝ ናቸው። እቺ ምስኪ ልጅ አሳሰሯት። የመጀመሪያው ጉዳይ የድሬ ህዝብ ፍቅር ነው ማለት ሲሰደቡ፣ ክብራቸው ሲነካ፣ አጉል ነገር ሲደረግባቸው አይ ችግር የለውም፣ እኛ እኮ የፍቅር ሕዝብ ነን፣ ኧረ ምንጣጣለው ብለው የሚያልፉ ህዝቦች አይደሉም። ስታከብራቸው ያከብሩሃል፣ ክብራቸውን ስትነካ ክብራቸውን ያስከብራሉ። ይሄ ሁሉም ሀገር ላይ የሚሰራ ነገር ነው። ሁለተኛው ነገር ደግሞ ልክ እቺ ልጅ የታሰረችው ሀብታም ስለሆነች ስላለፈላት፣ ስለተለወጠች የሚያስመስሉ ብዙ ሰዎች አሉ። እቺ ልጅ የታሰረችው በአፏ ምክንያት ነው በተናገረችው ነገር እንጂ መኪና ስለገዛች፣ ለእናቷ ቤት ስለሰራች ከዛ ጋር የሚያገናኝ ምንም ነገር የለውም። ብዙ ቲክቶከሮችን እናቃለን ያለፈላቸው፣ የተሳካላቸው፣ ቢዝነሳቸውን የጀመሩ መኪና የገዙ በጣም በርካታ ቲክቶከሮች እዚሁ ኢትዮጵያ ውስጥ ይገኛሉ። አንድም ሰው ላይ ቪዲዮ ሲሰራ ኦር ደግሞ በምቀኝነት ተነሳስተው እነሱ ፍርድ ቤት ያቆሙ ማንም ሰው የለም። ሶስተኛው ነገር ደግሞ ነገሩን ህግ ይዞታል። ይህ ማለት ህጉ ያየውና በነፃ መለቀቅ የሚገባት ከሆነ በነፃ ትለቀቃለች። የተወሰነ ዓመት የሚፈረድባት ከሆነ ልክ እንደዛው እስር ቤት አሳልፋ ከእስር ቤት ጊዜዋ ሲደርስ ትለቀቃለች። ከዛ ውጪ ቲክቶከሮች ስለተሰባሰቡ ቪዲዮ ስለሰሩ የድሬ ህዝብ ፍቅር ነው ምናምን ብለው ቪዲዮ ስለሰሩ ሚለወጥ ነገር አይኖርም። አራተኛውና ዋነኛው ነገር ደግሞ ከእሷ የባሰ ነገር የሰሩ አሉ። ሃይማኖትን፣ የሚሳደቡ ሰዎችን የሚሳደቡ፣ ነፍሰ ገዳዮች እና በጣም በርካታ ጭካኔ የተሞላበት ነገር የሚያደርጉ ሰዎች እያሉ እሷ እንዴት ትታሰራለች? የሚል ጥያቄም የሚያነሱ ሰዎች አሉ። መፍትሄ የሚሆነው እነሱ ላይም ህጉ እርምጃ እንዲወስድ ማድረግ እንጂ ሌሎች ሰዎችም ስለሰሩ እሷም እንደፈለገች ትሆን የሚል አስተሳሰብ የትም አያደርሰንም። እንደውም ከዚህ የባሰ ነገር ውስጥ ሊከተን ይችላል። ለማጠቃለል ያክል ጃኒ ብትታሰር የሚደሰት ሰው የለም። ጃኒ ብትፈታ ደግሞ የሚቃወም ሰው አይኖርም። ነገሩ መሆን ያለበት እቺ ልጅ ስተሰርታለች በይቅርታ የሚታለፍ ጉዳይ ከሆነ ማለትም የማይለመዳት አይነት ከሆነ ችግር የለውም። በይቅርታ መለቀቅ እኮ በእሷ አልተጀመረም። ከእሷ የባሰ ነገር ሠርተውም የተለቀቁ አሉ። ልክ እንደዛው ደግሞ መማር አለባት። ወደዚህ ስህተት ድጋሚ እንዳትገባ፣ ትንሽም ቢሆን ማስተማሪያ የሆነ ነገር መደረግ አለበት ተብሎ ከተፈረደባት በራሷ ስራ ነው ህጉ እንደፈረደባት ህጉ ይተገበራል ማለት ነው። ለማንኛውም ጃኒ መልካሙን ሁሉ እመኝልሻለሁ። እኔ ከአንቺ መታሰር ምንም ማገኘው ጥቅም የለም። የእኔ ቪዲዮ መስራት ዋናው ዓላማ እዚህ ቲክቶክ ላይ እንደፈለጉ የሚሆኑ እንደፈለጉ የሚናገሩ ባህልን፣ ወግን፣ ሃይማኖትን እንደፈለጉ የሚዳፈሩና የሚሳደቡትን አደብ የሚያስይዝ ህግ ይኑር ነው ምለው።